አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ በህልማችሁ የድሮ አሰሪን ወይም ደሞ የድሮ መዳመን የድሮ አለቃን ማለም የሚሰጠውን ፍቺ ይዤላችሁ ቀርብ ያለው ማለት ነው። እንግዲህ የቀድሞ አሰሪ፣ ቀድሞ አለቃ፣ ከዚህ በፊት የሰራችሁባት ባት መዳመን ብትሆን ትችላለች። እነሱን እነሱም በህልም ስታዩ ምን ፍቺ እንደሚሰጥ ዛሬ እናያለን። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። አዲስ ለሆናችሁ ቤተሰብ ሆኑ፣ ሰብስክራይብ አድርጉ። ለቀድሞች ደግሞ ላይክ እያደረጋችሁ ተከታተሉ። አሁን ወደ ህልሙ ገባለው ማለት ነው። አጠቃላይ እንዲሁ የድሮ አሰሪያችሁ ከተመለከታችሁ የድሮ የቆየ ግንኙነታችሁን እንደገና የማደስ ወይም እንደገና ለመመለስ ያላችሁ ፍላጎት ያመላከታል። የሆነ ፍቅር ሊሆን ይችላል ወይም ጓደኝነት ሊሆን ይችላል የቆየ ለረጅም ጊዜ የቆየ ግንኙነት ተመልሶ የተዋችሁት የድሮ የረሳችሁትን እሱን እንደገና ወደ ህይወታችሁ መልሳችሁ ለማደስ ወይም ከዛ ሰው ጋር ለመቀጠል ይህን ፍላጎት እንዳላችሁ ይገልጻል ማለት ነው። የድሮ አሰሪዬ እንዲሁም በህልም ከተመለከታችሁ ማለት ነው። ይህ ህልም ህልም አላሚው ከረጅም ጊዜ በፊት የሄደበትን መስክ ወደ ቀድሞ ሁኔታ እንደሚመልስ ያሳያል። ለምሳሌ ለረጅም ጊዜ የሰራችሁትን ስራ ወይም ለረጅም ጊዜ የሆነ ጉዞ ተጉዛችሁ የተዋችሁትን ነገር እንደገና ወደ ህይወታችሁ ለመመለስ ፍላጎት እንዳሳደራችሁ ያመላክታል ማለት ነው። ወደ ለምሳሌ የሆነ ስራ ከዚህ በፊት ሰሩት ነበረ አቆማችሁት። በህልማችሁ የድሮ አሰሪን ከተመለከታችሁ ያንን ያቆማችሁትን ስራ እንደገና የመስራት ፍላጎት ወይም እንደገና የመስራት ሀሳብ እንዳላችሁ ይገልጻል ማለት ነው። ግንኙነትም ከሆነ ጓደኝነት፣ እሱን ለመመለስ ወደ ህይወታችሁ የድሮ የቆየን ነገር ወደ ህይወት ለመመለስ ፍላጎት እንዳለ ያሳያል ማለት ነው። ሌላው ደግሞ የድሮ አሰሪን በማለም በቸልተኝነት ግባችሁን ለማሳካት ማለት ነው ፍላጎት በማጣት ወይም ችላ በማለት ትታችሁ እድሉን ስላሳለፋችሁት የዛንም መጸጸትንም ሊያመላክቱ ይችላል። በቃ የሆነ እድል ወደ ህይወታችሁ መቶ ያን ነገር ግን ችላ ብላችሁት እንደገና ደግሞ ለማሳካት ጥንካሬን አታችሁ ፍላጎት አታችሁችን ሊያላችሁትን ነገር ከተወሰነ ጊዜ በኋላ እንደ ፀፀታችሁም ሊገልጽ ይችላል። የድሮ አሰሪያችሁ ስትመለከቱ እድሉ ቻንሱ ማለፉ ፀፀት እየተሰማችሁ እንደሆነም የሚናገር ህልም ነው ማለት ነው። በሌላ በኩል የቀድሞ ስራ አስኪያጅ ጋር በህልም ከቀድሞ ስራ አስኪያጅ ጋር በህልማችሁ ስትጨባበጡ ማየት በስራችሁ ላይ ከፍ ያለ ቦታ ላይ እንደምደርሱ ወይም ደግሞ ከነበራችሁበት ከፍ ያለ ስልጣን ልታገኙ እንደሆነ የሚናገር ህልም ነው ማለት ነው። የድሮን አሰሪ ወይም አለቃችሁም እጅ ለእጅ ስትጨባበጡ ካያችሁ ከነበራችሁበት ድሮ ከነበረው እንደገና ተጨማሪ እድገት እንደምታገኙ ያመላክታል ማለት ነው። አሰሪያችሁ ወንድም ሴትም ሊሆን ይችላል። በቃ ግን አሰሪ አለቃ መሆን አለበት፣ ወይ መዳም ወይም ደግሞ የቢሮ አለቃ፣ የምስሪያ ቤት አለቃ፣ ወይ ወንድ ወይ ሴት ብቻ አለቃ። የድሮው ትታችሁት ስራውን የድሮ አለቃችሁ የታችሁትን ሰው ነው የሚያመላክተው። ሌላው ደግሞ ማለት ነው አንድ ወንድ በህልሙ የድሮውን አለቃ ወይም የድሮውን አሰሪ በህልም ከተመለከተ፣ ህልም አላንም ምናልባት ከስነ ልቦና ጋር የተያያዙ ጥልቅ ፍቺዎችን ሊይዝ ይችላል። ይሄ ፍቺ ማለት ነው። ህልም አላምን በህይወት ውስጥ ትልቅ ቦታ የሚሰጠውን ሰው እንግዲህ የድሮውን አሰሪ አንድ ወንድ በህልሙ ከተመለከተ በህይወቱ ትልቅ ቦታ የሚሰጠውን ሰው ወደ ነበረበት ለመመለስ ያለውን ፍላጎት ሊገልጽ ይችላል ማለት ነው። በጣም ትልቅ ቦታ የሰጠውን ሰው ተረሳስተዋል፣ አይደዋወሉም፣ ወይም ተጠፋፍተዋል። በህልሙ ስራ አስኪያጁን የድሮውን ካየ ያንን ቦታ የሚሰጠውን ሰው ወደ ህይወቱ ለመመለስ እንደገና ያን ሰውም እንደናፈቀ ሊገልጽ ይችላል ማለት ነው። ምናልባት ደግሞ ከዚህ ሰው ጋር በተወሰነ ልዩነት የተነሳ ተለያይተው ተራርቀው ከሆነ የድሮ አሰሪን ከተመለከተ እንግዲህ ያንን ሰው ቦታ የሚሰጠው ለሱ ትልቅ ቦታ ያለውን ሰው ወደ ህይወቱ ለመመለስ መፈለጉን መናፈቁን ይናገራል። ይህ ህልም ማለት ነው። ሌላው ደግሞ ይሄው ራሱ ከህልም የአለቃ የድሮ አለቃ አለ ህልማላኑን በተለይ በአሁኑ ጊዜ ሊሸከመው ከሚችለው ከባድ ኃላፊነት አንፃር የበለጠ የተረጋጋና ምቹ የሆነ ሁኔታ እንደሚሰማውም ሊያመላክት ይችላል። የድሮ ድሮ ከዚህ በፊት የነበረው ከባድ ውጥረት ወይም ጭንቀት የተሞላበት ህይወት እያሳለፈ ከነበረና በህልሙ ሱ የድሮ አለቃው ወይም የድሮ አሰሪን ከተመለከተ ምናልባት ያ ጭንቀት ያ ድካም ትንሽ የተረጋጋ ሁኔታ ላይ እንዳለ የሚናገር ህልም ነው ማለት ነው። አሁን ላላገባች ሴት ትዳር ለሌላት ሴት ደግሞ በህልሟ የድሮ አለቃዋን ወይም መዳሟን የቀድሞ አለቃዋን በህልም ካየች ይሄ ፍቺ ባጣቸው እድል ወይም ምርጫ ምክንያት በተለይም ከፍቅር ጋር ወይም ደግሞ ከትዳር ጋር በምርጫ ሊሆን ይችላል። ወይም የትዳር ጥያቄ መቶላት አልቀበልም በማለት ብቻ ውድቅ ባደረገችው የትዳር ጥያቄ ምክንያት መጸጸቷን ሊያመላከት ይችላል። የድሮ አሰሯን ነጠላ ያላገባት ሴት ከተመለከተች የሆነ ሰው የፍቅር ጥያቄ ጠይቋት እንቢ ብላለች። የሆነ ሰው ለትዳር ጠይቋት እንቢ ብላ ከዛ ግን ለምን እንቢያልኩት የሚል የጸጸት ስሜት እየተሰማት ከሆነ በህ የድሮ አለቀዋን ልታይ ትችላለች ማለት ነው። በአንፃሩ አለቀዋን ደግሞ ስታገኛት ችላ ብላት እንግዲህ አለቋ ጋር በህል ችላ ብላ ወይም ምንድነው ችላ እንዳለቻት ካየች በህልሟ ለወደፊቱ መልካም እድልና ስኬት እንደሚታገኝ የወደፊት ህይወቷ ያጋጠሟትን ፈተናዎች በሙሉ አልፋ ጥሩ መካ መካሻ ወይም ደግሞ ጥሩ ጊዜ ልታሳልፍ እንደሆነ የሚናገር ህልም ነው ማለት ነው። እዚ ጋ ምንድነው አሰሪያው የድሮ አሰሪ ሰላም ልትናት ሊሆን ይችላል። ብቻ አይታት እንደዚህ ችላ እንዳለቻት በህልም ከተመለከተች ሁሉንም ፈተናዎች አልፋ አሁን ጥሩ ነገር ላይ የምትሆን እንደሆነ ወይም ማካካሻ ላሳለፈች ፈተና አሁን ጥሩ ጊዜ እየመጣ እንደሆነ የሚናገር ህልም ነው ማለት ነው። አንድ ሴት ያላገባች የድሮ አለቃ ወይም ደግሞ ከዚህ በፊት ስልጣን የነበረው የቀድሞ አለቃም ብቻ ሳይሆን ምናልባት ከዚህ በፊት ስታውቀው ስልጣን የነበረው አሁን ግን ስልጣን የሌለው ሰው በህልሟ ከተመለከተች ወይም ደግሞ ያ ሰው መቶ አቀባበል ያደረግላት ወይም ሊቀበላት እንደሆነ ሰላም ሌላት ወይም ወደ እሷ ሲመጣ ከተመለከተች የድሮ አለቃም ሊሆን ይችላል ወይም ድሮ ስልጣን የነበረው ከስልጣን ወረደ ሰው ግን ድሮ ስልጣን የነበረ ሰው ወደ እሷ ሲመጣ በህልሟ ከተመለከተች ይሄ ፍቺ ምንድን ነው የሚሆነው ያላገባች ሴት በህብረተሰብ ውስጥ ትልቅ ቦታ እንደምትይዝ ና ዝናና ተጽዕኖ የሚያመጣ ተቃዋሚ ስራ ልታገኝ እንደሆነ ወይም እንደምታገኝ የሚያሳይ ማስረጃ ነው ማለት ነው። የቀድሞ አሰሪ ወይም ድሮ ስልጣን የነበረው ሰው ወደ እሷ ሲመጣ እሷን ሊቀበላት የሆነ በቃ ወደ እሷ ሲመጣ ከተመለከተች፣ በስሯ ዝና ልታገኝ እውቅና ልታገኝ ወይም እውቅናና ዝና ያለው ስራ ልትሰራ እንደሆነ የሚያመላክትህ ህልም ነው ማለት ነው። ይህም በጥሩ ስራ ወይም ጠቃሚ ስራ እንደምታገኝ ማለት ነው። ጥሩ በስራ ዝነኛ እውቅና ልታገኝ ልታገኝ ትችላለች። በቃ ማህበረሰቡ በስራ ምክንያት ታዋቂ ሊያደርጋት ይችላል ማለት ነው። ይህንን ህልም ካየች ከቀድሞ አለቃዋ ጋር ወደ ስራ እየተመለሰች እንደሆነ የድሮ ምዳም አለች ወይም የድሮ አሰሪ ያለ ወደ እነሱ ቤት ወደ ስራ እየተመለሰች እንደሆነ በህል ከድሮ አሰሪዋ ቤት ተመልሳለ ትሰራ እንደሆነ በህልም ከተመለከተች ያላገባች ሴት ይሄ ፍቺ ምንድ ነው? ምናልባትም ለረጅም ጊዜ ከምታውቀው ሰው ጋር የጋብቻ ግንኙነት እንደምትፈጽም ሊያመላክት ይችላሉ። ይሄም ግንኙነታቸው ደግሞ በጣም ጠቃሚ እና ህይወቷን የሚያሻሽል ህይወቷን ጥሩ የሚያደርግ ሊሆን ይችላል። እንግዲህ ወደ መዳን ቤት ወይም ወደ አሰሪ ቤት ወይም ወደ አለቃ ቤት የተዋችሁት የድሮ እነሱ ጋር ለተሰሩ በድጋሚ እየሄዳችሁ እንደሆነ በህልም ካለመች በተለይ ነጠላዋ ሴት ለረጅም ጊዜ ከተዋወቀችው ወንድ ጋር ልትጋባ እንደሆነ እና ህይወቷም ደግሞ ከእሱ ጋር ጥሩ እንደሚሆን የሚያመላክት ህልም ነው። ቀጥለን ደግሞ ባለትዳር ሴት የድሮ አሰሪዋን ስትመለከት ምን ፍቺ ይሰጣል የሚለውን እንመልከት ማለት ነው። አንዲት ባለትዳር ሴት የቀድሞ አለቋን በህልም ካየቻትና፣ ሴት እንግዲህ የቀድሞ ሴት ከሆነች ለምሳሌ የቀድሞ አለቋን ሴቷን በህልም ካየቻት እና ስታያት ደግሞ በጣም ተናዳ ተኮሳትራ ከሆነ ይሄ ፍቺ የሚሆነው ከባለቤቷ ጋር ባላት ግንኙነት ውስጥ ያላትን አለመረጋጋትና ምቾት እንደሌለ ሊያንጸባርቅ ይችላል። ከባሏ ጋር ሰላም እንደሌለ ያንጸባርቃል ማለት ነው። አሰሪዋ ተኮሳትራ ተናጋ ከሆነ በህልም ያየቻት የድሮ አሰሪዋ ለባለትዳር ሴት ፍቺው ከባሏ ጋር ምንም አይነት ስምምነት እንደሌለ እና በቤታቸው ሰላም እንደሌለ የሚናገር ህልም ነው ማለት ነው። ይሁን እንጂ ስራ አስኪያጇ ወይም ደግሞ የድሮ ስራ አሰሪዋ በህልሟ ውስጥ አንድ ነገር ስትሰጣት የሆነ ነገር ስትሰጣት በህልም ከተመለከተች ለባለት ዳር ሴት ይሄ ፍቺ የሚሆነው ከቤተሰቧ በረከት እንደሚጨምር፣ የኑሮሽ ሁኔታ እንደሚሻሻል እና እርዚቅ ወደ ቤትሽ እንደሚመጣ ያመላክታል። አሰሪሽ ምንም ይሁን ሞባይል ይሁን የሆነ ነገሮች አጠቅላላ ብቻ ወላንቸውን ነገር የድሮ አሰሪሽ ስሰርች ከተመለከች በረከት ወደ ህይወትሽ እየመጣ ትዳርሽ ላይ በረከት ሲሳይ ሊጨምር ነው ወይም ይጨምራል ማለት ነው። ይህ ሌላው ደግሞ ባለትዳር ሴት ከቀድሞ ስራ አስኪያጇ ጋር ወይም መዳሟ ጋር እንደተገናኘች እና ከሷ ጋር ከእያወራች እንደሆነ አብረው ተገናኝተው ከድሮ አሰሪዋ ጋር እያወራች እንደሆነ ጥቁጭ ብለው ወይም አጠገብ አጠገብ ነው ተገናኝተው ሲያወሩ በህልም ከተመለከተች፣ ይሄ ፍቺ ምንድን ነው? በስራ በኩል እንግዲህ በስራ መስክ እንቅስቃሴ እንደምታደርግ ወይም ደግሞ ስራዋ የሆነ ስራ ላይ እንደምትሳተፍ እንደገና፣ ሌላ ደግሞ ምንድን ነው አዳዲስ ስኬቶችን ለማስመዝገብ ወይም ወደ ህይወቷ አዳዲስ ነገሮችን ለማምጣት ፍላጎት እንዳላት ወይም እንደሚመጣ ነው። እንግዲህ መዳማዋ ጋር ወይም የድሮ አሰሪዋ ጋር ካወራች ምናልባት በእውነታው ስራ ከሌላት ባለትዳር ሴት ይሄ ምንድን ነው? እንደገና ለመስራት መነቃቃትን፣ እንደገና ለመስራት ፍላጎትን፣ እንደገና ስኬቷን አላማዋን ለማሳካት ንቁ ተሳትፎ እንደምታደርግ በቃ በዚህም በዚህም ብላ ስራዎችን ለማግኘት ተፍ ተፍ እንደምትል ያመላክታል ማለት ነው። ሌላ ደግሞ አሁን ደግሞ ለነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነች ሴት በህልሟ የቀድሞ አሰሯን ስትመለከት ፍጭሉ ለምሳሌ የድሮ አሰርሏን እች ነፍሰጡር ሴት እጅ ለጅ ሲጨባበጡ ከተመለከተች ይሄ አዎንታዊ ለውጥ ነው። ወደ ህይወቱ አዎንታዊ ነገር ያመጣል። ምክንያቱም እርግዝና በጥሩ ሁኔታ ላይ እየተካሄደ እንደሆነ ማለት ልጁ ጤነኛ እንደሆነ፣ የእርግዝና ጊዜ ጥሩ ጊዜ እንደሚሆን፣ ፅንሱም በተለመደ ሁኔታ ያለምንም ፍርሃት ያለምንም እንትን ጥሩ ላይ እንደሚገኝ ሊያመላክት ይችላል። ከድሮ አለቃዋ ጋር ነፍሰጡር ሴት ስትጨባበጥ በቃ ውላዷም ጥሩ እንደሚሆን ነው ጤንነቷም ምናልባት ፈሷ ልጅ ጎዳ የሆነ እርግዝና ብዙ ሀሳብ አለ አይደል? እነዚህ እነዚህ ጭንቀቶች ስላሉባት በህልሟ የድሮ አሰሯን ከተጨባበጠች ሁሉ ነገር ሰላም እንደሚሆን እርግዝናውም አወላለዱም ሁሉም ሰላም በሰላም እንደሚያልቅ ያመላክታል ማለት ነው። ሌላው ይህችው ነፍሰ ጡር ሴት የቀድሞ ስራ አስኪያጇ ወይም መዳሟ ወይም የቀድሞ የምታሰራ ሴት ወደ ስራ ተመለስሽ ብላ በህልሟ ከጠየቀቻት ይህ ፍቺ የሚሆነው የሆነው ሴት ልጅ እንደምትወልድ ያመላክታል። ያረገዘች እንትን ሴት ሊሆን እንደሚችል የሚናገር ህልም ነው ማለት ነው። በሌላ ሁኔታ ደግሞ በሌላ ሁኔታ አንዲት ነፍሰ ጡር ሴት ከቀድሞ አለቃዋ ጋር በቀጥተኛ መንገድ ቀጥ ባለ መንገድ ላይ በመኪና ሲጓዙ ካየች በህልሟ ማለት ነው በቀላሉ እንደምትወልድ እና ችግሮችን እንደምታስወግድ እንዲሁም ደግሞ መልካም ዜና እንደምትሰማ ያመላክታል ማለት ነው። ስልጣንና ኃላፊነት ካለው ሰው ጋር መኪና እየነዱ መሄድ ችግሮችን ማሸነፍ እና አሁን ያሉ አሁን ለመጣባት ችግር ወይም አሁን ላለው ችግር መፍትሄ ላይ መድረሷል ያመላክታል። ለነጠላ ለማን ነው? ለነፍሰጡር ሴት እንግዲህ ስልጣን ካለው ሰው ጋር አብራ ስትጓዝ ካየች ወይም ደግሞ የድሮ አለቃዋ ጋር በመኪና ሲጓዙ ካየች አንደኛ አወላለዷ ቀላል እንደሚሆን ሁለተኛ ነገር ደግሞ ችግሮች ላይ ችግሮች መፍትሄ ሆኖ እንደምታገኝ ያመላክታል ማለት ነው። ለተፈታች ሴት ደግሞ ስንመለከት አንዲት የተፈታች ሴት የቀድሞ የቀድሞ አለቋን ማየት ብዙም ጊዜ ከእሱ ጋር ስለሚደረጉ ግንኙነቶች ፍርሃቷን እና ጭንቀቷን ያሳያል። እዚህ ጋር የቀድሞ ባሏን ብለው ነው የገለጹት። እንግዲህ የተፈታች ሴት የቀድሞ ባሏን ማየት ብዙን ጊዜ ከባሏ ጋር ስለሚደረጉ ግንኙነቶች ከዚህ በፊት ከነበሩ የነበረው ጭንቀቷን ሊያመላክት ይችላል። ፍርሃቷን፣ ጭንቀቷን። ይህም በችግሮችና በውጥረቶች የተሞላ ጊዜ እያሳለፈች ወይም አሳልፋ እንደነበር ይገልጻል ማለት ነው። በህልም ውስጥ በአስፈላጊ ሁኔታ ውስጥ የታየው የድሮ በህልም ውስጥ በህልማ ውስጥ ማለት ነው ችግሮችን የመጋፈጥ የእርጋታ ስሜት በአጠቃላይ ለተፈታች ሴት ከዚህ በፊት ከትዳሯ ፍቺ ጋር የሚመጡ የስነልቦና ችግሮች ወይም ጭንቀቶች ወይም ደግሞ አንዳንድ ችግሮችን መጋፈጥ የመጋፈጥ ፍላጎቷን ሊያመላክት ይችላል። የድሮ ባሏንና ወይም የድሮ አለቃን ከተመለከተች ማለት ነው። ሌላ የቀድሞ አለቃዋን በህልሟ። የተፈታች ሴት የቀድሞ አለቃዋን ወይም የቀድሞ አሰሪዋን በህልሟ እየጮሆባት እንደሆነ፣ ድምፁን ከፍ አድርጎ እየተናገረ እየጮሆባት እንደሆነ በህልም ከተመለከተች ይፍች የሚሆነው የቀድሞ ግንኙነቷን በተመለከተ የትዳር የፈታችውን ግንኙነት በተመለከተ ውሳኔዋን እንድትመረምር የሚገፋፋት ሰዎች ለምንድነው የተፋታሹ ከባልሽ ጋር ለምንድነው መፋታት አልነበረባቸው እያሉ በመፋታቷ ምክንያት የወሰነችው ውሳኔ ልክ አይደለም ብላ እንድትመረምር የማህበረሰቡ ጫና ሊያድርባት እንደሚችል ያመላክታል ማለት ነው። አሰሪው የቀድሞ አሰሪ በተፈታች ሴት ህልም ውስጥ ሲጮህ ከተመለከተች ሲጮህባት ከተመለከተች፣ ይሄ በሰው በጎረቤት በዙሪያ በዘመዶቿ ምንድን ነው ከባንቺ ጋር የተፋታሹ ልክ አይደለሽም እያሉ ጫና ይፈጥኑባታል። እንደገና ልክ ነኝ አይደለውም የሚለውን እንድታስብበት ለማድረግ ማለት ነው። ይሄ ነው ፍቺው ለተፈታች ሴት። በሌላ በኩል የቀድሞው ስራ አስኪያጅዋ በህልም ውስጥ ፈገግ እያለ ለዚህ ለተፈታች ሴት ፈገግ ብሎ ደስ ብሎ ከሆነ በህልም የተመለከተችው ይሄ ፍቺ ለወደፊቱ ልታገኝ የምትችለውን ታላቅ ስኬትና እውቅና ያሳያል ማለት ነው። ለተፈታች ሴት ፊቱ ደስ ብሎት ወይም ደግሞ እየሳቀች ሴት መሆነች ወንድ እየሳቀች ከታየ ማለት ነው። ሌላው ደግሞ አንድ ለአንድ ወንድ የቀድሞ ስራ አስኪያጅን በአንድ ወንድ፣ አንድ ሰው ስል ብዙ ጊዜ አንድ ወንድ ነው የወንድ የለም ወይ ሁላቸው ብዙዎቻቸው ጭጨኛ የወንድ የሌለው ህልም ፍች የለም። ሁሉም የወንድ አለው። ግን አንድ ሰው መግቢያ ላይ ያለው ለወንድ ይሆናል። ዝርዝር ስፈታ ደግሞ አንድ ሰው ብዬ ካልኩኝ ለወንድ ነው። ከዛ በተረፈ ግን ልክ ስጀምር እንዳጠቃላይ ካል እዚህ ዝርዝር ላይ ካላገኛችሁ እንዳጠቃላይ ና መዝጊያ ላይ ይገኛል። ህልማችሁ ነው ሁላችሁ ማለት ነው። የግዴታ ነጠላ ሴት የእሷ ብቻ መሆን የለበትም። ከመጀመሪያው መግቢያው ላይ ፍችን ታገኛለች። ማጠቃላዩ ታገኝ ሰዎች ግን ከተፈታችና ከባለትዳር ላይ ልታገኙ አትችሉ። አጠቃላይ እና መዝጊያው ላይ ነው የምታገኙት ተጨማሪ ፍቺ ማለት ነው። እና አንድ ወንድ በህልሙ የድሮ ስራ አስኪያጅን በህልም ከተመለከተ ወይም ሲያወራ ሲያወራ ሲያጫውተው ከቀድሞ ስራ አስኪያጁ ጋር እያወራው ከሆነ በህልሙ ካየ ምናልባት ሰውየው ቀደም ሲል ትቶት ወደነበረው ስራ ለመመለስ ያለውን ፍላጎት ያመላክታል ወይም እያሰበ እንደሆነ ያመላክታል። ከቀድሞ አሰሪ ጋር በህልም እያወራ ከሆነ የትቶት የነበረው ስራ ሊመለስ እንደሚፈልግ የሚያሳይ አፈታት ነው ማለት ነው። ይህን ያለፈውን የህይወትን አካል ለሆነ ገጸ ባህሪ ወይም ክስተቶች ናፍቆት፣ ወደፊትን መናፈቁ ወይም ደግሞ ድሮ ትቶት የነበረውን ስራና እነዛ ውስጥ የነበሩ ሰዎችን ጥሩዎች ከነበሩም እነሱን እየናፈቀ ወደ እነሱ ስራ ለመመለስ ያለውን ፍላጎት ያመላክታል ማለት ነው። በሌላ በኩል ደግሞ አንድ ወንድ በህልሙ የቀድሞ አለቃው እጁን ሲጨብጠው ወይም ደግሞ አብረው ወደ እሱ አብረው እየመጣ ወይም አብረው እየሄዱ እጅ ለእጅ ከተጨባበጡ እንደዚህ አይነት ህልም ካየ ወንድ ማለት ነው የተከበረ ስራ እንደሚያገኝ ወይም ደግሞ ለወደፊቱ ትልቅ እድገት እንደሚያገኝ ሊያመላክት ይችላል። ወይ የተከበረ ስራ ወይም ደግሞ ትልቅ እድገት በግሉ ሊያገኝ እንደሚችል ያመላክታል። ይሄም እስከ መጨረሻው ድረስ እስከ ጥግ ድረስ ይሄ ነገር ሊደርስ እንደሚችል ነው የቀድሞ አለቃውን የቀድሞ አለቃውን በማሳለፍ ወይም ደግሞ የቀድሞ አለቃው እንትን ማለት የሆነ ስልጣን ለማግኘት እንዲመድበው ወይም ደግሞ ወደ ከፍ ያለ ስራ እንዲመድበው ወይም ከፍ ወዳለ ቦታ ሊያሸጋግረው ሊችልም ይችላል ማለት ነው። የቀድሞ አለቃ ጋር መጨባበጥ ከነበረበት ወደ ከፍ ወዳለ ስራ እንትን ሊልም ሊጠቁም ይችላል ማለት ነው። እሺ፣ አሁን ደግሞ ከቀድሞ ስራ አስኪያጅ ጋር እጅ ለእጅ መጨባበጥ ለሁሉም ሰው እንመልከት። አንድ ሰው ወይም አንድ ወንድ ከስራ አስኪያጁ ጋር እጅ እንደጨበጠ እጅ ለእጅ እንደተጨባበጠ እንደሆነ በሕልም ካየ ይህ ለረጅም ጊዜ ሲያሳድዳቸው የነበሩትን ያልማቸው የነበሩትን ግቦች፣ ስኬቶች ሊደርስበት እንደሚችል ያመላክታል። አንዳንድ ጊዜ ይሄ ሕልም ከአሰሪ ጋር መጨባበጥ መልካም ዜና እንደሚመጣ ወይም ደግሞ ወደፊት አዎንታዊ ተስፋዎች ወደ ሕይወት ሊመጣ እንደሚችል የሚያንጸባርቅ ህልም ነው ማለት ነው። ነፍሰ ጡር ሴት ከቀድሞ ስራ አስኪያጇ ጋር በህልም ስትጨባበጥ ካየች የእርግዝና ጊዜዋ በሰላምና በቀላሉ እንደሚያልፍና ጤናማ ልጅ እንደምትወልድ አመላካች ነው። ባለትዳር ሴት በትዳር ችግር የምትሰቃይ ወይም በጭቅጭቅ የሚጨቃጨቁ ከሆነና በህልሟ በእውነቷ የምትጨቃጨቅ ከሆነና በህልማ ከቀድሞ ስራ አስኪያጅ ጋር እየተጨባበጠች እንደሆነ ስትመለከት ይሄ ፍቺ ችግሮቹ በቅርቡ እንደሚፈቱ እና የጋብቻ ግንኙነቷ እንደሚሻሻል ጥሩ እንደሚሆን ሊያመላክት ይችላል። የድሮ አሰሪዋን በህልም ስትጨባበጥ ከተመለከተች ማለት ነው። የስራ አስኪያጃችሁ፣ የድሮ ስራ አሰሪ አለቃ መዳም ስትደሰት ማየት ደግሞ ፍቺውን አሁን ለሁሉም ነው ተሌከላይልም ለሁላችሁም የሚሆን ነው ማለት ነው። በህልም ውስጥ ያለው ስራ አስኪያጅ ደስተኛ ነው እና ፊቱ ደስ ብሎት ከታየ በህልም አላሚ ሰበና ውስጥ ጥበብንና ምክንያታዊነትን ያንጸባርቃል። ይህም ግቦችን በተሳካ ሁኔታ ለማሳካት ያለውን ችሎታ ያሳያል ማለት ነው። አሰሪዋ ወይም አሰሪው ደስ ስሚል ብሎት ፊቱ ከታየ እናንተ በጣም ጥበበኛ ብልህ ሰው ሆናችሁ የምትፈልጉትን ግባችሁ ማሳካት እንደምትችሉ የማሰብ ችሎታችሁ የላቀ እንደሆነ ያመላክታል ማለት ነው። አሰሪያችሁ በህልም እየተናደደ ወይም ተበሳጭቶ ከመሰላችሁ በህልማችሁ ይሄ ፍቺ በስራ አካባቢ ውስጥ ሊከሰቱ ለሚችሉ ችግሮች እና ቀውሶች እንደምትጋለጡ ያመላክታል። ስራ ቦታችሁ፣ በምትሰሩበት አካባቢ ችግር ወይም ቀውስ እዛ እንደሚያጋጥማችሁ ነው፣ አሰሪያችሁ ተናዶ፣ የድሮ አሰሪያችሁ ከተመለከታችሁ ማለት ነው። ከስራ አስኪያጃችሁ ጋር በህልም ውስጥ ስለ ስራ ጉዳዮች ስትወያዩ ማለም ህልም አላሚውም ኃላፊነቶችን ለመሸከምና የቤተሰብ መስፈርቶች ቤተሰብ የሚፈልጉትን ነገር ለማሟላት ያለውን አቅም ወይም ያለውን ጥረት ያሳያል ማለት ነው። ከስራ አስኪያጅ ጋር ስታወሩ ካያችሁ ስትወያዩ ስለ ስራ ባህል ካለማችሁ ፍቺው ይሄን ያለመ ግለሰብ ከቤተሰብ የሚፈልገውን ነገር ለማሟላት ወይም ደግሞ አንዳንድ ነገሮች ላይ ጥረት እንደሚያደርግ ያመላክታል ማለት ነው። በህልም ውስጥ ከአስተዳዳሪ ጋር ወይም ከድሮ አሰሪ ጋር መጨባበጥ እንደ እውቅና በስራ እውቅና ሊሆን ይችላል፣ ወይም ደግሞ የደሞዝ ጭማሬ ሊያጋጥማችሁ እንደሚችል ያመላክታል ማለት ነው። ከአሰሪ ጋር ስትጨባበጡ ወይስ በስራ እውቅና ታገኛለች ወይ ደግሞ ደሞዝ ይጨምርላችኋል ማለት ነው። ከድሮ አሰሪ ጋር ወይም ከአለቃችሁ ጋር ጸብ፣ ደግሞ እንመልከት። አንድ ወንድ ወይም አንድ ሰው በስራ ውስጥ ከአለቃው ጋር እንደሚጣላ በህልሙ ካየ ይህ ፍቺ በወደፊት ህይወት ውስጥ ሊፈጠሩ የሚችሉ ጫናዎችን እና ችግሮችን ሊያንጸባርቅ ይችላል ማለት ነው። ይህ ረአይ ግለሰቡ የገንዘብ ችግር ወይም የኢኮኖሚ ቀውሶች እየተጋፈጠ መሆኑን ያመላክታል። ከአሰሪ ከድሮ አለቃ ጋር ስትጣሉ በህልም ካለማችሁ ይህንን ያለመ ግለሰብ በገንዘብ እየተቸገረ እንደሆነ ወይም ደግሞ የችችሉ ችግሮች ጫናዎች እንደፈጠሩበት ያመላክታል ማለት ነው። አንድ ወጣት አንድ ወጣት ልጅ ከስራ አስኪያጁ ጋር ሲጨቃጨቅ ከለቃው ጋር ሲጨቃጨቅ በህልም ካየ ይህ ወደ ድብርት ጊዜ ውስጥ ዲፕሬሽን ውስጥ እንደሚገባ ወይም ደግሞ በህይወት ውስጥ አስፈላጊ ግንኙነቶችን እንደሚያጣ ጥሩ ነገሮች፣ ግንኙነቶች ከፍቅረኛው ጋር ሊሆን ይችላል እንደሚያጣ ሊያመላክት ይችላል ወይም ደግሞ ወደ ድብርት ውስጥ ሊገባ እንደሆነ ያመላክታል ማለት ነው። አንድ ወንድ ከአስተዳዳሪ ጋር በህልም ሲጨቃጨቅ እና ግንኙነታቸው ውስጥ ውጥረት እንዳለበት በህልም ካየ እየተጨቃጨቁ ከሆነ ማለት ነው ህልም ውስጥ። አንድ ወንድ በፍቺ ምንድን ነው፣ በመካከላቸው አለመግባባት ወይም ችግር እንዳለን በእውነታው ያመላክታል ማለት ነው። በህልሙ የሚጨቃጨቅም ከሆነ በእውነታው የማይግባቡበት ሀሳብ እንዳለን ያሳያል ማለት ነው። አንዲት ያላገባች ሴት ልጅ ከስራ አስኪያጇ ጋር ወይም ከመዳም ጋር ከአለቃዋ ጋር ፀብ ውስጥ እንዳለች በህልሟ ካየች እንደተጣላች ማለት ነው። ይሄ ፍቺ አለቃዋ አለቃ ወይም መዳማ ወይም አስተዳዳሪዋ ለእሷ ያላትን የፍቅር ስሜት እና ለወደፊቱ በመካከላቸው ጥሩ ግንኙነት ወይም ጥሩ የፍቅር ስምምነት ግንኙነት እንደሚፈጥሩ ሊያመላክት ይችላል ማለት ነው። ከአሰሪዋ ጋ ስትጨቃጨቅ ያላገባ ሴት ካየች እንደውም አለቃዋ እንደምትወዳት መዳማ እንደምትወዳት እና ወደፊት የበለጠ ሊጠያየቁ እንደሚችሉ ግንኙነታቸው ሊጠብቅ እንደሚችል ያመላክታል ማለት ነው። ነገር ግን አንዲት ነፍሰ ጡር ሴት ከስራ አስኪያጇ ወይም ካለቃዋ ጋር እንደተጣላች እንደሆነ በህልም ካየች ይህ ምናልባት የጤና ሁኔታዋ እያሽቆለቆለ እየታመመች እንደሆነ ወይም ጤናዋ አስጊ እንደሆነ ያመላክታል። የጽንሷም የልጁ ጽንስ ወይም ጽንሱ ጤንነቱ ጥሩ እንዳልሆነ ሊያስጠነቀቀም ሊሆን ይችላል ማለት ነው እና ይህ ደግሞ ሊያጋጥማት የሚችለውን በትዳር ውስጥ ችግር ሊያመላክት ይችላል። የልጁ ጤንነት ፅንሱ፣ ጤናማ ካልሆነ ትዳሯም በዛው እንደሚበጠበቅ ነው። ለነፍሰ ጡር ሴት እንግዲህ ከአለቃዋ ጋር ወይም ከድሮ አሰሪዋ ጋር እየተጣላች እንደሆነ በህልም ካየች ጤንነቷ ጥሩ እንዳልሆነ ወይ የእሷ ወይ ፅንሱ ጥሩ ሁኔታ ላይ እንዳልሆነ የሚናገር ህልም ነው ማለት ነው። ውድ ተመልካቾቼ እንግዲህ ስለተከታተላችሁን ከልብ አመሰግናለሁ። አሰሪያችሁን ማለም እንግዲህ የሚሰጠው ፍቺ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ደናቸው